ብዙ ሳይ ጥበብ ይቀርበታል እና ቦታው ጉዳይ ምን ምን መላ እንደሚፈጠረት አላውቅም። በተረፈ በርቱ ብዬ አንድ ነገር ከመጽሐፉ ላይ ልቁን ተንኮለኛ ሰው ነው። ዶሮና የጥበብ ሰው በሞቱ ይከብራል። ሌላ ቦታ ነው። ዶሮና የጥበብ ሰው በሞቱ ይከብራል። አስባችሁ በጣም ነው ያዝናነህ። እና ሀገር እንደዚያ ነው የጥበብ ሰዎች ሲሞቱ በጣም ደረት እንደቃለ ጀግና ነበር። እንደ ስራ ሰርቷል። ምና በጣም ብዙ አካች ዘራ ይባላል። ህይወት እያለ ግን የፈለገው ቢቸገር ዝር ብሎ ምና ይል ይህን የጠቀስኩት ያለ ምክንያት አለ ጥቤ ሀገራችን ላይ ሚዲያዎች ይታያል። የተለያዩ ስራዎች ይሳተፋል። ንቁ ተሳታፊ ነው። ምን ያህሎቻችን መኖሩም ግን እዛ አይደለም። ሚዲያ ላይ ብቻ ነው። የአውሮፓ ህብረት የሰራውን ስራ አይቶ አድምጦ በቅርቡ ሽልማት ሰጥቶታል። ትልቅ ሽልማት እንኳን ደስ አይበሉ። ከሞተ በኋላ ትሜጀግና ነበር ነው ትርጉም የለም። ያው ዞሮና ወደ ተሰጠው ስራ እስካሁን ያለው ሰዓት አይመዘገቡ ርዕስ፣ ያው ተደጋግሞ እንደተባለው ከሰሜን ሰማይ ስር ጌሰን የሚል ነው። የገጽ ብዛት ሙዳየ ቃላቱን ጨምሮ ሶስት መቶ ሰባ ሶስት ዘውግ ልቦለድ። የህትመት ዘመን ዳር ሁለት ሺ አስራ ሰባት ዓመተ ምህረት ህትመት ማይ ቢቲ ማተሚያ ቤት፣ የህትመት ቦታ አዲስ አበባ፣ በራሲ ልዑል ዮሐንስ። ይዘቱን በማነው መጽሐፉን ለማየት የሞከርኩት በሁለት መልኩ ነው። ከቅርጽ አንጻር ምን ይመስላል፣ ከይዘት ደግሞ ምን ይመስላል የሚለውን ለማሳየት ነው። በቅርጽ ረገድ የሽፋን ትርጉሙ እንደምታዩት በጭጋግ የተሸፈነ ተራራ፣ የሰሜን ተራራ። ይህን ጭጋግ እያየ ወደ ውስጥ ለመግባት ወደ ሞት ጎዳና ወዶና ፈቅዶ እንደመሄድ የሚቆጠር ነገር ነው። ከባድ ነው፣ ያስፈራል። ዲደኑ ከአሁኑ ከርቀት ዲደን፣ ከፍተኛ ብርድ ማለት ነው። ቆፈኑ ከውጭ ይገፈትናል። በኋላ የምንመጣቸው ሁለት ወኪል ባለታሪኮች ወይም ካራክተር ስምንላቸው በዚህ ዘግናኝ ቅዝቃዜና ሰማይ ጠቀስ ሲሆኑ ተራራዎች ስር ነው ሲወጡ ሲወርዱ የምነው ዝናቸው የሚያሳል በዚህም ዘግናኝና አስፈሪ የሆነ ተራራ ውስጥ እየወጡ እየወረዱ የሀገራቸውን ቅርስ ለመጠበቅ እስከ መጨረሻ ድረስ ቃተዋል። የሰም የሚል ጽሁፍ አለ እዚያው ላይ። በኋላም ከዋናው ባለታሪክ አንደኛ ሆኖ የምናገኘው ነው። ይህ ስም ነገ ማለት ነው። በግዕዝ ተስፋ ንጋት የሚል ትርጉም ያሰጣል። የታተመበት ወረቀት ሽሮማ ነው። አይኑ የሚጎዳ አይደለም። በፀሐይ ላይ ቢነበብም አይኑ የሚጎዳ ነገር አይደለም። መልካም ነው። የመስመር ክፍተቱ ወይም ስፔስ የምንለው አንድ ነጥብ አምስት ነው ምናልባት ኒያላ በተባለው ፊደል የተጻፈ መሰለኝ፣ አስራ ሁለት ነው ልክ ነኝ። እንደዚያ ነው በክፍተቱ ጥሩ ነው። በዚያኛው አንድ አለ። በወልድ ሊጻፍ ኑሮ ትልቅ ሊሆን ይችላል። ለወረቀት ሲባል ይህንን ተጠቅሟል። መልካም ነው። ይሄም የፊደል መጠኑም ያው ገልጫለሁ። የምዕራፍ አከፋፈሉም መልካም የሚባል ነው። በግዕዝ ቁጥር ነው እያንዳንዱ ምዕራፍ የተጻፈው ዘን ለራሱ ገና ከፊደል ጀምሮ ያለውን ጥንቃቄ የሚያሳይ የሆነ አይቼዋለሁ። ስለዚህ በቅርጽ ነገር መልካም መጻፍ። ይዘቱ ውስጥ ነው ከሰሜን ሰማይ ስር በመንገድ ተጀምሮ ወይም እንቋይ አባጋ ወይም ነው ማበጋ አበጋ አባጋር ነው አሶሙሪያ አባጋር ነው የሚለው ከተባለ ጥንታዊት ገዳም ጀምሮ ደቋ ኪዳነ ምህረት ላይ ይጠናቀቃል በዙረት ነው መሄድ ነው ሌሊት ይሄዳሉ ሁለቱ አባለሮንና ቄስም ይሄዳሉ ይወድቃሉ ይነሳሉ ሽፍታ ይመጣባቸዋል አሁን ገደላቸው ስንል ታምሮ ይመስል መልኩ ያልፋሉ ሌላ የባሰ መከራ ይጠብቃቸዋል ከፍላቸው ያንም እንደዚ ያልፉታል ህይወታቸው እንደዚህ የጨረሱት ለምን ለቅርስ ጥበቃ ሲሉ ዋና ባለታሪኮቹ ወይም ወኪል ባለታሪኮች ገጸ ባህርያት የሚባሉት ማለት ነው ሁለት ብቻ ናቸው። አባ ለሮን እና ጌሰም የተባሉ አቀብሎ ሼሽ የሆኑ ባለታሪኮችም አሉ። የሻዶ ካራክተርስ ይሏቸው ፈረንጆቹ። አቀብሎ ሸሽ የሆነ ነገር ጥሎ ሚሹ የሚሄድ ነው። አቀብሎ ሸሽ በርካታ ባለታሪኮች አሉ፣ ወይም እንደተወርዋሪ ኮከብ አንድ ብልጭ ብሎ የሚጠፉ ማለት ነው። ዋናዎች ግን አባለሮን እና ጌሰን እየተባሉት ናቸው አባለሮን እና ጌሰን እድሜያቸውን የጨረሱት በሽሽት በፍርሃት እና በሰቀቀን ምክንያት ጸጋማይ ጠጋ የሚባሉ የተባሉ ተንኮለኛ ሰው በሸረቡት ሴራ እንዳውሬ የሚታደኑ በመሆናቸው ለምን ፀጋማይ ጠጋ ለምን ነው እነሱ ላይ ሴራ የሚሸርጉት? ለምን ነው ሊያስገድሏቸው የሚፈልጉት? ለምን ሽፍቶቹ ያሳድዷቸዋል? የሚለው ነገር መነሳት አለበት። አባለሮን እድሜ ልካቸውን የኢትዮጵያ ቅርስ መጠበቅ አለበት የአባቶቹ እርስ ነው ብለው በንቃትና በከፍተኛ ትጋት የሚዋትቱ ሀቀኛ፣ ለቅርሳቸው ታጋይ፣ ለሀገራቸው ክብር የሚሞቱ ፍጥረት ናቸው፣ ፍጡር ናቸው። ፀጋማዊ ጠጋ ደግሞ እንደልባቸው ቅርስ መዝረፍ ይፈልጋሉ። ግን አባለሮን ካልጠፉ በቀር አንድም ቅርስ ሊለኩ አይችልም። ስለዚህ ያለው ብቸኛ አማራጭ አባለሮንን ከህይወት ማስወገድ ነው። እናም ሞከሩት፣ ተሳካላቸው። የተሳካላቸው ግን አባለሮን ማጥፋት ነው እንጂ ቅርሱን መዝረፍ አይደለም። ሌላ ወራሴ ቅርስ አለ ጌሰን የሚባል ነገር። አባለሮን ታዳኝ፣ የጸጋማ የጠጋ ተከታዮች ደግሞ አዳኝና አሳዳጅ ሆነው የኋላ ኋላ ምስኪኑን አባለሮንን ያጠፋቸዋል። መጽሐፍ ውስጥ አባለሮን አገር ውስጥና በውጭ ሀገሮች በመሄድ ትምህርታቸውን የተከታተሉ ዘመናዊ ግን ደግሞ ባህላቸውንና ና ሃይማኖታቸውን እጅግ የሚወዱ ብቻ ሳይሆን እራሳቸውን መስዋዕት አድርገው ለቅርሳቸው እና ለሃይማኖታቸው መስዋዕት ለመሆን የቆረጡ ይህንን በተግባር ያሳዩ ጠንካራ መነኮስ ናቸው። አባለሮንና ጌሰም ሁለቱም ተመሳሳይ ባህሪ ደግሞ አላቸው። ብኩን ፍጥረቶች ናቸው። የማንነት ምስቅልቅል ውስጥም የገቡ ናቸው። ለምን አባለሮን ገና ወጣት እያሉ ማርዳ ከምትባል ፈላሻ አንድ ልጅ ወልደው ነበር። ግን የት እንደገባ ምን ይግባ ሰምተው አያውቁም። ሁልጊዜ ልጅን እንዳሉ ነው። ልጅ የወለዱላት ፈላሻ ወደ ሀገሯ በመሄዷ ምክንያት ልጁ እስራኤል ያለው እሷ ሳለች ማርዳ አያውቁም። ጌሰም በበኩሉ ሕፃናት ማሰደያ ወይም እርዳታ ድርጅት ውስጥ ያደገ የኔፍቴ ነጠላና ዘመድ አልባ ነው። ዳደግ ነው። እሱ ከየት ነው የመጣው? አባቴ ማን ነው? እናቴስ ማን ናት? ከምን ነው የመጣሁት? የሚል ጭንቀ ጭንቅ አለበት። የማንነት ጭንቅ፣ ማንነትን የፈለግ፣ ማንነትን የማሰስ ረብስ የለውም አጋጣሚ ከአባለሮን ጋር ተገናኝቶ የአባለሮን ረድ ሆኖ እየተከተላቸው በየሄዱበት እየሄደ የሚደርስባቸው መከራ ሁሉ አብሮ እየተጋራ ይከተላል። ሁለቱም ባለታሪኮች አባለሮንና ጌሰም ዘወትር ይሄዳሉ፣ ከመገራ ጋር ይጋፈጣሉ። ታምር በሚመስል መልኩ ያመጣሉ። ሌላ የባሰ መሰናክል ይገጥማቸዋል። አለቀላቸው ስንል በመርፌ ቀዳዳ ይሾርካል። ምሳሌያዊነቱ ለህይወታችን ነው። ህይወት የሰው ልጅ ህይወትን ከሌለሽ አይደለም ብዙ መራራ፣ ብዙ ዘግናይ ጎኖች አሉት። ተነሳል ስንል እንወድቃለን። አለፈንል ስንል እኛው እናልፋለን አገኘን ስንል እናጣለን። አጣም ብለን ተስፋ በቆረጥን ጊዜ ደግሞ መልሰን እናገግማለን። በቃ ህይወት እንደዚህ ነው። የአባለሮንና የጌሰም ህይወትም እንደዚሁ ነው። ይወጣሉ፣ ይነሳሉ፣ ይሄዳሉ። ጉንዳን ድራሽ አባታቸው ማጣፈ እጅ መንጋ ይመጣባቸዋል። የማይጋፈጡት የመከራ አይነት ሊያጠፋቸው ጠመንጃ አቀባብሎ የሚተኩስባቸው ሽፍታ ማዕት ነው ያሳድዳቸዋል፣ ያመጣሉ። የማይሆኑት ነገር የለም ልክ ህይወትን ሰማን ሰማይ ስር ማየት ይቻላል። ማዕከላዊ መልቱ ለቀስ ጥበቃ ሲባል፣ ለማንነት ጥበቃ ሲባል ህይወትን ውዷን ህይወትን መተኪያ ያለ ህይወትን እስከ መገበር መወሰን የሚያሳይ ነው። ለማንነት ከፍ ያለ ክብርን መስጠትን እስከ ሞት ድረስ የሚያሳይ ማዕከላዊ ማከላው ወይም ወይ ይመልጡ ነው? አባላሮን የተሰጣቸውን ምክርና በሚገባ ተወጥተዋል ተወጥቷል። ሁሉም በቃ ቀጣለ ሀብቀኝነት ግን ደሞ ጠበኛነት የታከለበት ባህሪ ለላብሰው ነው የተጫወቱ። በሚገባ መለኛ ናቸው። አንዳንዴ ሆነቹ እንደዚ ያረጋል እንዲ ብለን እራሳችን እንድንጠይቅ ሁሉ እንገደዳለን። ግን ዴ ዘመናዊ ትምህርት ተምሯል ብሎ ደራሲው የዋዝ አደለም ነግሮናላ ይህን ለአንድ መነኩሴ እንዴት ያደርገዋል ብለን እንዳናስብ አውሮፓ ተህዲ ተማረ ሰው እኮ ነው። ይህን ማድረግ እንግዲህ ቀለዋል። እንዴት ያንዘዋል? መልሰን ራሳችን ንመልስ ያደርገናል። ጌሰም የአባለሮን ጠንካራ ደቀ መዝሙር ወይም ረድ ሲሆን የቅርስ ጥበቃ አደራ ተረካቢ ብቻ አይደለም። የመነኩሴው የስጋ ልጅ መሆኑን በመጨረሻው ሰዓት ላይ ይረዳል። መነኩሴ ይወልዳል። በጣም የሚገርማችሁ መጽሐፍ ነው። የቅርስ ጥበቃ ባላደራና ወራሴ ክብር ነው፣ ወራሴ እሴት፣ ወራሴ ሃይማኖትና ታሪክ ወይም አቃቤ ነው። ይህም በትውልዱ ተስፋ እንዳንቆርጥ ያደርግናል። የትውልድ ምሳሌ ነው። የስም ከአባቱ ጋር ከወላጅ አባቱ ከመጀመሪያ ከመንፈስ አባቱ ረድ ሆኖ እየተከተላቸው ትዕግስትን ጽናትን፣ ለዓላማ ሲባል የሚከፈል መስዋዕትነት ሁሉ ጠንክሮ መጋፈትን ሲማድ ነበረ። መጨረሻ ላይ ሄዶ ሄዶ መጨረሻ ላይ መነኩሴውን ማያውቁት ነበር ሆነ ለመናገር መጨረሻው። በሆነ አጋጣሚ ነው ልጃቸው መሆኑን ያወቁት። ለምን ኢየሩሳሌም ደርሰው የመጣ ሰው ወይም ከፈላሻዎች ጋር ሄዶ የነበረ ሰው ማርዳ እናቱ እስራኤል በዘመቻ መውሰስ የሚባለው። በፍላሾቹ በእስራኤል በምንድን ነው በሱዳን በኩል የወጡ ጊዜ ለካ አብራ ሄዳለች። ልጅየው ግን እዚህ አካባቢ ሆነ ምክንያት ቀርቶ የሚያሳድገው አቶ እርዳታ ድርጅት ውስጥ ገብቶ ያደገ ምስኪን ልጅ ነው። ሲያታይቁ ጌሰም ወላጆችን አግኝቼኛለሁ ሁልጊዜ ያነሳል። እኔም ልጄን ባገኘው ብለው ሁልጊዜ ያዋዩታል። አንድ ልጅ እኮ ነበር ግን የሚጠያየቁት አባትና ልጅ ሆነው እና መጨረሻ ሊሞቱ ሲሉ ያውም እሳቸው አይደሉ ደመክርስቶስ የሚባሉ አንድ ደግ መንኩሴ ናቸው። ነፍሳቸው ሳትለያቸው መጨረሻ እያጣጣሉ እያሉ ይነገሩ። ቋንቋው የመጽሐፉ የተጻፈበት ቅድም ጥቤም የምገልጾታል ከሰሜን ሰማይ ስር ጌሰን የተጻፈበት ቋንቋ ግሩም ነው። ምሳሌያዊ አነጋገር ያዳበረው ትረካው በማንኛውም ደረጃ ለሚገኝ ሰው አማርኛ ማንበብ መጻፍ ለሚችል ሁሉ በግልጽ ሊረዳው ይችላል። ልክ እንደ ፑሽኪን ፑሽኪን ሩሲያውያን ከፕሮፌሰር እስከ ተራ ማንበብ የሚችል ሰው ሁሉ የፑሽኪንን ግጥሞች መረዳት ይችላል። ለው እንደሚያደንቁት ለቋንቋችን መዳበርም ትልቅ እገዛ ያደረገ ነው። በዚህ በኩልም ደራሲው ሊወደስ ይገባል። በሞክሼ ፊደላት ላይ ያደረገው ጥንቃቄ ከዘመናችን ዘፈቀዳዊነት የተለየ ነው። ሞክሼ ፊደላት አሁን አይታወቁም። ሞክሼ ፊደላት ሀ ሀ ሀ ሰሰ ጸጸ አ አ የሚባሉት ማለት ነው። በተቻለ መጠን በጥንቃቄ እንደየዘርፋቸው የግዕዙን ስራ ጠብቆ የቻለው በዚህ ረገድም ሌላው ጠንካራ ጎን ነው ደራሲው ጉዳይ ሴት ይችላል አይገባም። የሰሜን ተራሮችን ቅድም እየዋለው ያው በመጽሐፉ ላይ ገጽታው ማየት ዘግናኝ እንደሆነ እናየዋለን። ቀጥ ያሉ ተራሮች፣ አራዊት፣ ወንዝና ጅረቱ በጣም የማይታይ ነገር የለም እዚያ ውስጥ። ይህንን እየነገረን መንገር ሳይሆን እንዲህ ነው እንዲህ ነው ሳይሆን እናባለሮን ሲል መሰመሱ ከጉንዳኑ ጋር ከጅቡ ጋር ከሌላውም ዝንጀሮ ጋር እንዴት አይነት ፈተና ውስጥ እንደገቡ እየኖሩት ያሳየናል፣ እየነገረን አይደለም። ሌላው በጣም የወደድኩ ጊዜ መጽሐፉን በእሴት የተሞላ ወይ የዳበረ ነው። የማናውቃቸው በተለይ ከተማ ወጣት የሚያውቃቸው ቢያውቃቸውም እየዘነጋቸው የመጡ ምሳሌዎችን የተወሰኑትን ገልጻለሁ። ቡዳነት ለምሳሌ አንድ ሰው ትክ ብሎ ካየ

ይሄ እንኳን ከተማ ውስጥ አለች። ሌላው እና የገረመኝ አንድ ሰው ሲሞት ሰፈራችን ውስጥ አንዳንድ፣ እንደውም አንድ ኤርትራዊ ጎረቤት ነበሩኝ። እናታቸው ሞተው ምግብ አቅርበዋል። ከተገነዙ በኋላ እኛ አካባቢ የመጽሐፍ ተጻፈበት አካባቢ ነውር ነው። አስክሬን ከቤት ሳይወጣ ማንም ሰው እንኳን ቤት ጎረቤቱ ላይ አይቀምስም። ታውቃላችሁ።

አቅም ሲያጣ ወይም በቃ ብሎ ሲወስን፣ እንዴት ነው የሚያደርገው? ቤተክርስቲያን ገብቶ ይደውላል። ደወል ማለት ወደ ሰው ይሰበሰባል። እጅ ሰጥቻለሁ፣ ማንም አይነከው። ማንም ብዙ መኳንንት በዚህ መንገድ ነፍሳቸውን አጥፏል። ብዙ መኳንንት እዚህ ላይ እና ባለሮን አስቀድመው ተኮሱባቸው እና አባለሮን እንትናሉ እንጂ የመማጠኛ ደወል ደውለው ነው ጌሰምም ራሱ ከመሞት የተረፈ። በእርግጥ አባለሮን አስቀድመው ስለተመቱ ቁስላቸው፣ ደማቸው ብዙ ፈሶ ስለነበረ በዚያው ምክንያት ሞተዋል። ግን እሴቱ ቤተክርስቲያን እንዴት ትከበር እንደነበረ አስቡት። አሁን ዛሬ ሽማግሌም ሲሄድ መከራ ነው፣ እንኳን ሌላ ነገር የነፍስ አባትም ጳጳስም አይከበርም። ነቢዩ ዳንኤል እንዳለው ነው አልቦ በዝማዕል ይህ ንጉስ ይህ መላክ ይህ ነቢይ ወይ ካህንም እያለ ነው የሚሄደው። በዚህ ዘመን ንጉስም የለ ነቢይም የለ ካህንም የለ በጣም የሚል የሚጨሰው ጣንም የለ ነው የሚለው። በዚህ ዘመን የሚከበር ካህንም ሽማግሌም የለም። ቤተክርስቲያን የሚገባም ምናልባት አንዳንድ ጊዜ እንዲሁም ቤተክርስቲያኗ ምሽግ አደረጓት እነ ገደ እየተባለ ሁሉም ሰማለን ተደፋፍረና እግዚአብሔር ጋር

ጽፈው ናኩ አባ ለሮን ለአባ ደመ ክርስቶስ ለሚባሉ መለኩሴ፣ ምን ማለት ነው? ያ ሁኔታ ነው። እንደም በኋላ ምስጢሩ ሲወጣ በጣም የሚገርም ነገር ነው። ለካ ኮድን ወታደሮች የቆረጠዋት ከቤተ ክህነት አካባቢ ነው የሚያደርጋው። እነዚህ በእንትን የሚቋጠሩ መገናኛ ሬዲዮ ላይ በኮድ ነው የሚገናኙት። ያ ከተፈታ ችግር ነው እና እዚያ ቤት አካባቢ ነው መነሻ ሌላው ደግሞ በጣም እየሳቁን ያነበቡት ለሁለተኛ ነው ማለት። በነገራችን ላይ ከዚህ ቀደም ሲመረቅ አንዱ ቢሆን እንደዚህ አስተያየት ሰጥቻለሁ። ያኛው ሌላ ምክንያት ነው። ከጠላት አደጋ ለማምለጥ ሱሪ ፈቶ መቀመጥን እናውቃለን። ይህን አይበለውና ጥቤ ባለ ደሜ ነው የሆነ ደም ተቀባብተናል ወይም በነፍስ የምንፈላለግነን ጥቤ እንደሚከታተል ካወቅ ሱሬን ፈትቼ ቁጭ ነው፣ ዞር ነው

ነው ምን አለቅ ሰው ገጠር ግን ልብሱ ሁሉ ይወጣል። ሚስቱ ካለች ሱሪውን እንዲዘግዝቃ- ትለብሳለች። ሚስት ያለው ከሆነ አባለውን ሚስት ትለላቸው እንዳለ መጣደረው ነው ሱሪያቸው አንስተያት መቋሚያቸው መጽሐፋቸው ተይዞ አብሮ ሲለከስ ይላል። እዚህ ላይ ምን ተዛለኝ የአገው ፈረሰኞች ማህበር የሚባል ታቁ ከሆነ አንድ ፈረሰኛ ሲሞት ፈረሰኞች በሙሉ ፈረሳቸው ላይ ይወጣሉ። ፊትለፊት የሟቹ ፈረስ ኮርቻ እንደተጫነ እንደተጌጠ እየተሳበ ይሄዳል። አንጀት ነው የሚበላ። ገብሽ ያለው መጀመሪያ ይሁን ከል ጌታ ተነጠለን ነው ማለት ነው ይባላል። ሲጋልብህ የነበረው ያጌጥብህ የነበረው ያደምቅህ የነበረው ጓደኛችን ተለይቶናል። ዛሬ ባለቤት የለህም ነው ወለቱ ለፈረሱ የአባለሮንም መቋሚያቸው መርኩዛቸው መጽሐፋቸው ተይዞ ልጃቸው ጌሰር ይዞት አብሮ ልቅሶ ላይ ዋለ። ይሄ ሌላው ነው። እርሱ ይሄ ነበረው፣ እንዲህ ያለ ሊቅ ነበረ፣ እንዲህ ያለ የተማረ ነው ይባላል። ቀረርቶ ፉከራው፣ ምኑ ምኑ እንዳለ ነው። በጣም ኢንተረስቲንግ ነገር ደግሞ የንዝር ጨዋታ እኛ እንኳን ድርጭ ብነው የምንለው፣ እኛ አካባቢ ድርጭ ብነው የሚባለው እንደ ወንዶች አሁን ይሄ ጨዋታ አላደ አሸናፊና ተሸናፊ አለ። ብዙዎቹ ጨዋታዎች ገና ጨዋታ የገጠሩ መምላቸው አሸናፊና ተሸናፊ ያለው የእርግጫ ቡችንን ነው ምለው፣ እኛ አካባቢ እርግጫ ነው እንደዚ፣ አሸናፊና ተሸናፊ ያለው ብዙዎቹ ጨዋታዎች አሸናፊና ተሸናፊ አለው። ይህ እንዝርቴ ግን የሴቶች ጨዋታ ሆኖ ሴቶቹ ሁለት ሴቶች ሆኖ እንደ እጅ ለእጅ ተያይዘው እየተሽከረከሩ የሚጫዋቱት አጫዋወት ነው። የአንድነት የፍቅር መገለጫ ነው። እሱ የገለጸበት መንገድ በጣም የሚጣፉ ነው። ጠብ የሌለው መናነቅ የሌለው መከባበር ብቻ መዋደድ ብቻ ፍቅር መግለጽ ብቻ የሆነ እንዝርቴ ከስም አንጻር የሚያደርችብነው እንዝርቴ ተብሏል። ልክ ነው። ለእንዝርቴ የተሽከረከሩ ስለሚጫወቱት ይሄ ስም እንደው የሚመች ነው ብዬ አስባለሁ። እና በጣም ብዙ ነገሮች አሉት። ለማሳያ ብዬ ነው እነዚህ ያወጣኋቸው። ሌላው የየስም ጥንካሬ ብዙዎቹ መጽሐፍ በዓለምም በእኛም ሀገር ያሉ ልብ ብላቸው ኃይል ከሆነ በፍቅር ታሪክ አልተጀቦነም። በወንጀል ድርጊት አልታጀለም ራሱን ችሎ በምሳሌያዊ አነጋገሮች በድርጊቶች ቅብብሎች እና መሰናሰል ራሱን ችሎ የሚቀጥም ነው። የዚህ አይነት ጽሁፍ የጻፈው ማነው? ነው ዶክተር አለማየሁ ዋሴ ከፍቅር መጽሐፍ ሆነ ከወንጀል መጽሐፍ መጽሀፍትን እየጻፍ ነው ልቁሌም በሌላ መልኩ አሳይቶናል። በእውነት ፍቅር እስከ መቃብር የምንወደው። የሰብለና የበዛብህ ፍቅር ምን አለ ያገኛል ቢገናኙ ማለ እንዲህ ለፍቅር ሲሰቃዩ እያለ እንከተላለን። ደራሲው ሊነግሩን የፈለጉት ግን የፊታውራሪ መሸሻም ግብዝነት፣ በፊታውራሪ መሸሻም መልክ ደግሞ የስርዓቱን ከንቱነት ነው ሊያሳዩን የሞከሩት። አፍቃሪዎቹ ከተገናኙማ ስርዓቱ ጤናማ ነው ማለት ነው። የፍቅር ጊዜ ሊሆን ይችላል። ሌሎቹም የውጭ ጸሐፍት በወንጀል ለምሳሌ ሽንት መታጠቢያ ቤት ሲገባ ሲገባ የተንሸቀሸቀ ደም አየና ደነገጠ። መጀመሪያ ሊመላስ ፈልጎ ነበር። ነገር ግን የደሙ ነጠብጣብ ተከትሎ ሲሄድ አንገቱ ተቆር ጣለ ሕፃን አገኘ። ምናምን ብሎ ይጀምራል። ልባል ብሎ ያን ሕፃን ማን ገደለ፣ ሕፃን ውስጥ ማን ነው ብሎ ታሪኩን እስከ መጨረሻው ለማወቅ እንዲጥር ነው። እንደዚህ አድርገው በወንጀል ነክ ስራዎች የዲቴክቲቭ ሶሉሽን የሚባሉት ተጽዕኖ ሊያስተላልፉ የሚፈልጉት ግን ሌላ ነው እና ከሰሜን ሰማይ ስር ከዚህ ሁሉ ነፃ ነው። ራሱን ችሎ በሁለት እግሩ መቆም የቻለ ጠንካራ ስራ ነው። እናም ደራሲው ያውም የመጀመሪያ ስራው በሆነው ስራ ብቃቱን ያሳየበት ስለሆነ ሊወደስ የሚገባው እዚህ አንዴ አመስለኝ በጣም ቆንጆ ገለጻ ነው። መቼም ማሳጠር መሞከር እናንተ አዩች ውስጥ የተረጋጋውን አስታ መበተን ነው የሚሆነው። ግን ዋና ዋና ነገሮች መጽሐፉን ከቅርጽና ከይዘት አንፃር በጣም በጥሩ ሁኔታ ነው ያዩት። መጽሐፉ ከቅርጽ ሽፋኑ ጀምሮ በጣም ምክንያታዊ ነው። ያ ምክንያታዊነቱ ተምሳሌታዊም ነው። እስከ መጽሐፉ የመጨረሻ ትረካ ድረስ የገጽ ስዕሉ ይናገረዋል ሁኔታውን በሙሉ። በይዘት በኩል የእውነት ትረካ በውስጡ የያዘ ነው። ገጸ ባህሪያቱ በማናቸውም መልኩ የተተረኩበት መንገድ እንዳለ እንደው ከታሪክ አጽሙ ጀምሮ እዚሁ በአጠቃላይ መጽሐፉን ላላነበባችሁ ሳይቀር በደንብ ቅርጽ በሚያሳይ መልኩ ተተርኳል። አምናለኝ እና በጣም ይዘቱን ወደ ፊት ከፍተው በጣም በአጭር ገለጻ ግሩም አድርገው አሳይተውናል። እንዲህ ዓይነት ስነ ጽሁፎች በተለይ የኢትዮጵያን ኤንሸንት ሃይማኖት ተቋማት ውስጥ የዳበሩ ዊዝደሞችን በመመርመር በዲቴክቲቭ አይነት አሳሳፊ በመጽሐፍ የሚታወቁ ስነ ጽሁፎች እናውቃለን። በተለይ በካቶሊክ ቤተክርስቲያን አካባቢ የነማሪው ዞን የእነ ዳን ብራውን ጽሁፎች እናውቃለን። አ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኩል እንደ አይነት ብዙ ጽሁፎች የሉም። ብዙ ልቦወለዳዊ መንገድ የተከተሉ ጽሁፎች የሉ። ከዚ አንጻር በጣም ብዙ ዋጋ ያላቸው ገለጻዎች እንዳሉት በተለይ እሴቶቹ ከመጽሐፍ ውስጥ ለይቶ በማውጣት በባህል ውስጥ የታዩትን እሴቶች ለይቶ በማውጣት በጣም ጥሩ ገለጻ ተሰጥቷል። ያምናለ። ሌላው ራስ በርቅ ገለጻ አለው። ራስ በርቅ ገለጻ አለው። ይሄ የግድ ልብ ወለዶች በሙሉ ወንጀልን በመመርመር ወይም ደግሞ ፍቅርን በመሰረቅ ስለሚሄዱ በዛ ላይ የራሱን መንገድ መርቷል። የራስ ስነ ጽሁፍ መንገድ መርቷል፣ እና ያ የመረጠው መንገድ ደግሞ የራስ አገላለጽ መንገድ ነው። እንደ አንድ ወጥ ስነ ጽሁፋዊ ስራ እንድናየው የሚያግዘን ነው የሚል በጣም ጥሩ አጠር ያሉ ሀሳቦችን ልናወጣበት ይችላል። ጠቃላይ ለማለት ያክል ብቻ ነው። ተተንታኝ የሆነ ብዙ ጉዳዮችን በሚገባ ያሻበረ ነግረውናል።